ሰላም አለይኩም ወራህመቱላሂ በረካቱ ድና፣ የተከበራችሁ የምወዳችሁ ቤተሰቦቼ እንደምናላችሁ፣ እኔ በጣም ደህና ነኝ፣ አልሐምድሊላሂ። እስኪ ዛሬ ተመልሽ መጥቻለሁ በአዲስ ቪዲዮ። ላይክ ሸር እያደረጋችሁ ለምታበረታቱኝ ምስጋና ከልብ ነው። እስኪ ዛሬ አንድ ከገረመኝና ከታዘበኝ ከታዘብኩት ነገር ላካፍላችሁ። ዛሬ አንድ የሆነ ወንድሜ ኡስታዝ ነበርና አላህ የጠብቀው ላይ በላይ ስለ አቂዳ ትምህርት እያስተማረ ነበር። ቢያንስ ስለ አቂዳ ትምህርት እያስተማረ መቶ ወይንም መቶ ሰው የሞላ እንኳን የለም ነበር፣ እና ወደውኑ እሱ እንትን እንዳለ ሳልፍ የሆነ ቦታ ስዘዋወር ገብቻ አየሁት ሰውየው ዝም ብሎ የሌለ ቀዳዳ ውሸታም ነው እና ዝም ብሎ ይቀደደ ውሸት ነው የሚያወራው። ቢያንስ በቀላሉ ወደ ዘጠኝ መቶ ምናምን ሰው አየሁኝ። እና በጣም የገረመኝ ነገር አለ። እሱ ምንድን ነው? ሰው እውነትን ነገር ይላል ሁሉም ሰው ያወራል ግን የሚወደው ውሸት ነው። ለምን? ለምሳሌ ዳኢዎች ኦስታዞች የተለያየ ነገር የተለያየ መልካም ሰዎች መልካምን ነገር ያስተላልፋሉ፣ መልካምን ነገር ይናገራሉ። ስለ ሀገር ጉዳይም ስለ ድን ጉዳይም ስለ ተለያየ ጉዳይ በተለያየ እምነት ያላቸውም ማለት ነው ብዙ መልካም ሰዎች አሉ። እና እነዚያ መልካም ሰዎች መልካም ነገር የሚናገሩት ጥሩ ነገር የሚያስተላልፉት ሰዎች ተከታይ የላቸውም ወይንም ተደማጭ ያላቸውም ግን ውሸታሞቹ፣ ቀጣፊዎቹ፣ ፋጅሮቹ ሕዝብን ወደ ጥፋት ትውልድን ወደ ጥፋት ወደ ጥመት የሚወስዱ ሰዎች በሚሊዮን ተከታይ አላቸው። ለምን ማለት ሕዝቡ በቃ ውሸት ነው የሚወደው ማለት ነው። ለምሳሌ ከዩቱበር ልንገራችሁ እኔ ከማውቀው አሁን በጊዜው ታየሁት እንኳን ማለት ነው፣ ብዙ እህቶች ላይ አየዋለሁ። በጣም እኔ ማለት እነሱን ተከታተያቸው አይደለም። እነዚህ አሁን እንደውም በዚህ ሰሞን በጣም በብዙ ዩቱበር አብርሃም ተሞሸረር ወታ እንደዚህ የተባለ ማለት ነው፣ ከውሸታሞቹ አንኞቹ እነሱ ናቸው። ሁሌ ብዙ እህቶቻችንን የምናውቀው እንኳን ብር ቸገረን ብር እንድዝሃለን መንከፍለ ዋጣን ምናምን እያሉ ይባላል። እና ብዙ እንደውም አንድ የሆነ ልጅ ሲያወራ ሰምቼዋለሁ፣ ጉሩቡ ላይ እንደውም ማስገብተውኝ እያለ ማለት ነው። ትክክለኛ ውሸታም የእህቶቻችንን የሚዲያም ቅመሞችን በተለያየ ነገር እንትን እያሉ የሚዘርፉ ግን የሚገርመው ነገር በጣም በብዙ ተከታይ አላቸው ማለት ነው። ይህን ስላቸው ብዙዎቹ ልጆች እንደ ምቀኝነት ወይንም እንደዛ ነገር ሊያወት ይችላሉ። እኔ ግን ምቀኝነት የለብኝም፣ የማንም ምቀኝነት ማለት ነው። እኔ የሚገርመኝ ያው እህቶቼ ምን ላይ ነው የሚውሉት? ከዛ በተረፈ አሁን እህቶችን እኔ ብዙ ጊዜ ትንሽ ሰብስክራይብ ያላቸውን ምናምን እና እነሱ ጋር ዞራለሁኝ፣ አበረታታለሁኝ ባለኝ ሰዓት ጊዜ ከስራ ስፈታ ምናምን እና ርእሳቸው ምንድን ነው? ጽናት ድራማ ሀረግ ድራማ እስከ በቃ እኔ እንትን ነው የሚመስሉኝ፣ ራሱ ምንድን ነው የፊልሙ ደራሲ ጸሐፊ ነው የሚመስሉኝ እና በጣም ይገርመኛል። ማለት ምን አይነት በቃ ምን ላይ ነው የምንውለው የምንለው? በጣም ምን ላይ ነው በቃ በምንድን ነው ራሳችን ቢዚ የሆነው? እነዚህ ሰዎች ለእኛ አራያ ናቸው ወይ? እነዚህ ውሸታሞች፣ እነዚህ ትውልድን ወደ ጥመት ከዛም አልፎ ተርፎ ሙስሊሚ ዩቱበሮች አሉ። ሙስሊሚ ዩቱበሮች ፕራንክ ምን ምን ምን እየተባለ ይሰሩታሉ። እነሱ እነሱ ውሸት ነው ግን የሙስሊሞች ሚዲያ አፍሪካ ቲቪ ላይ ግቡ፣ ላይብ ላይ ኡስታዙ ፈተዋ ፈተዋ ጥያቄና መልስ ሲሰጥ እንደ ከፍተኛ ታለ አርባ ሰው ነው ሃምሳ ሰው ነው። አንድ ቀጣፊ ፖለቲከኛ አገርን ተሃገር ህዝብን ተህዝብ የሚያባላ ግን ላይብ ላይ ስገባ በቀላሉ የለም ከተባለ ከሁለት ሺህ ከሦስት ሺህ በላይ ይከታተለዋል። እኛ ሙስሊሞች የት ነው የምንውለው? ሙስሊም እህቶቻችን ወንድሞቻችን የት ነው የምንውለው? እነዚህ ሰዎች ለኛ ምኖች ምኖቻችን ናቸው? ለዱንያ ይጠቅሙ? ለአሄራ ይጠቅሙ? ለሀገራ ይጠቅሙ? ለህዝብ ይጠቅሙ? ለራሳቸው ኪስ ለራሳቸው ሆዲ ብቻ የሚኖሩ ናቸው። አይምሯቸው እና አስተሳሰባቸው ገንዘብና ገንዘብ ብቻ ነው። ስለዚህ እኔ መልእክቴ እውነት አሁን ሙስሊሞች እኔ ምናልባት ለዩቱብ ርዕስ ወይንም ለዩቱብ ለመስሪያ ምናምን ሊሆን ይችላል፣ ግን ሙስሊም የለም ወይ? ሙስሊም እህት እህት ወንድም ርዕስ የሚሆን የለም ወይ? ለምሳሌ የተለያየ የሙስሊሞች ሚዲያ ኡስታዝ እንደዚህ ዛሬ እንደዛ አለ፣ ኡስታዝ ላይ ብገባ ኡስታዝ ይሄን አስተላለፈ ኡስታዝ ይሄን አስተማራ የሚል የለም ወይ? የለም። ሁሉም አብዛኛውም በተለይ አሁን አሁን ጊዜ ጽናት ድራማ ምናምን እህቶች ላይ ያለ ያለ ርዕስ የሚሆነው የነሱ ነው። እና እኔ ምንድ ነው የምንወደው? ነው የኔ ጥያቄ። ጥያቄ በጣም ጥያቄ ይሆንብኛል። ፊልም ውሸት ነው፣ ያኔ ልክ እንደማንኛውም እንደዛ አድርገን እንደዛና አርገን በውሸት በመላመልት ፈትፍተው ነው የሚጽፉት። ግን ውሸት መሆኑን እያወቅን ከነሱ ትምህርት ልንወስድ ነው? ከነሱ የምንማረው ምንድን ነው? ዝሙት፣ ውሸት፣ ሰው መግደል፣ ሰው ማስገደል ነው ወይንስ ምንድን ነው? እስልምናችን ሙሉ ነው። ከእስልምናችን አንማርም ወይ? ምናልባት ሐዲስ ቁርአን ማንበብ ያቀተን እንኳን እስላማዎች መጽሐፍ ብዙ ታሪኮች አሉ። እነሱን እናነባለን ወይ? አሁን ደግሞ አልሐምዱሊላህ ብዙ ወንድሞቻችን በቴሌግራም የተለያየ ጽሁፍ እየጻፉልን ነው። የተለያየ የምንፈልገውን የምንፈልገው ነገር እየጻፈልን ነው ቴሌግራም ላይ ማንበብ ከሆነልን ማለት ነው። መስማትም ከሆነልን ብንፈልግ በማንበብ ብንፈልግ በአውዶ በጣም ብዙ ትምህርቶች አሉ። እና እውነት ይሄ ነገር ትውልዳችን እየጠፋ ነው። ራሳችንን ፈትሸን ወደ ራሳችን ብንመለስ፣ ወደ ማንነታችን ብንመለስ እስልምና ከማንም ከምንም ነገር የሚፈልገው ነገር የለም። ተውሸት ከቅጥፈት ምንም የምንማረው ነገር የለም። በራሳቸው ሰርተው ትውልዱን ለማጥፋት ትውልዱን፣ በተለይ በአረብ ሀገር ያለ ሙስሊም እህት ወንድሞቻችን በጣም ብዙ በውሸታሞች ሰዎች ተጠልፈው ምናገባችሁ አገባችሁ። እንደውም አንዳንድ ምክር ሲመከሩ ምናገባችሁ አገባችሁ እስከ ማለት እየደረሱ ነው። እና ይሄ የሚዲያ ፍቅር የሚዲያ ህጋጋታ በጣም እያስቸገረ ነው። አላህ ወደ ነፍሳችን ይመልሰን።